ቅመሞችዬ እንደው እኔንም እናንተም ያው ድከሙ ብለን ነው እንጂ እኮ አብርሽ እኮ ሲጀመር የእውነቴ ነው ምላችሁ፣ ሄርሜላን ያፈቅራታል። ሳያት ራሱ በስስት እኮ ነው የሚያት። የእውነቴን ነው ምላችሁ፣ በስስት ነው ሚያት። ሄርሜላ ሳትሆን ከአብርሽ ሕይወት መውጣት የከበዳት አብርሽ ነው ከሄርሜላ ሕይወት መውጣት የከበደው። ስለዛ እኛ መድከም የለብንም። ሁሉን ነገር ሆን ብሎ እያወቀ ነው አብርሽ የሚያደርገው። ምክንያቱም ደግሞ እንደነገርኳችሁ አብርሽ ሄርሜላን ያፈቅራታል። ሲያት ራሱ እኮ ግጥም አድርጎ በስስት አይን ነው ማያት። እውነቴ ነው ላችሁ ቤተሰቦች፣ እኛ ቅመሞች ግን ያው ድከሙ ብሎን እናንተም በቴክስታችሁና ያለው በጣም ነው የምደክሙት። ሄርሜላ ለምን ከልጁ ህይወት አትወጭም? ለምን አትተያቸውም? ለምን የሰው ትዳር ትበጠብጫለሽ? እያላችሁ እንደው የእውነት ትደክማላችሁ ቅመሞችዬ። አብርሽ ፈልጎት ነው ፈልጎት ነው ያፈቅራታል ለዛም ነው በስስት አይን የሚያት። እሷም ደግሞ የአብርሽን የልብ ትርታ ስላወቀች አብርሽ ጋር ስትሄድ እንዴት እንደምትሆን እንደ ጻ ልጅ በቃ ላውሌ ትንጠለጠላለች፣ ትደበቃለች። ዛሬ ደግሞ ቢኒና ፈረንጆ ሊደበድቡኝ እያስፈራሩኝ ነው። ቢኒ ደግሞ ለምንድን ነው ከአብርሽ ህይወት ውስጥ መውጣት ያቃጥሽ? ለምን ከሰው ህይወት አትውጭም? ሁላችንም በየበኩላችን እንደክማለን፣ ግን ልጁ ፈልጎበት ነው እየኖረበት ያለው። አብርሽ ፈልጎ ነው ከሄረሜላ ጋር ከሄርሜላ ህይወት ውስጥ መውጣት የከበደው አብሬሽ ነው፣ ፈልጎት ነው። ስለዛ ጓደኞቹም ቢሆኑ እያስመሰሉ አስመሳዩ ናቸው። በጠቅላላ በአብሬሽ ዙሪያ ያሉ በሙሉ ለካሜራ አስመሳዮች ናቸው። ዛሬ ደግሞ ፈረንጆ ና ማነው ስሙ ቢኒ፣ ሁለቱ ደግሞ ዛሬ ለምን ከአብሬሽ ህይወታት ትውጭም? ለምን ትዳራቸውን ትበጠብጫለሽ? ከህይወታቸው ውጭ በማለት እያባረሯት ወደ አብርሽ ክፍል ነበረ እየወሰዷት ከአብርሸ ኋላ ግን ሆና እንደ ጻልጅ ነበር ስትሆን የነበረችው ማለት ነው። ቤተሰቦች እግዚአብሔር እንደ ጻልጅ ነበር የሚያደርጋት አብርሸ ለእሷ አግዞ፣ ለምንድን ነው እንዲሰድቡሽ፣ ክብርሽን ማታስጠብቂ፣ ክብርሽን ለምንድን ነው የምታስደፍሪው? እነሱ ከወጡ በኋላ ማለት ነው። እኔ በአንቺ የተነሳ ከጓደኞች ጋ ብዙ ነገር ሆንኩኝ፣ ራስሽን አስከብሪ፣ ራስሽን አታሳድቢ። ለእሷ እኮ ነው የሚያግዘው ዞሮ ዞሮ ማለት ነው። ስለዛ ምንላችሁ ፈልጌ ነው። ቅመሞች ይ አትድከሙ አብርሽ ፈልጎት ነው ያለው ከሄረሜላ ጋር የእውነት እና ቅመሞች ይሄ አትድከሙ። እነሱ ፈልገውት ነው፣ አብርሽ ፈልጎት ነው ያለው። ዛሬ ማጭራሽ ደግሞ አስፈራሩ ሊደበድቡኝ ነው እንወጋሻለን እያሉኝ በቴክስት እየጻፉልኝ ነው በማለት እንግዲህ በመሮጥ አብርሽ ክፍል ነበር የገባች። ግን እንዴት እንደሚያደርጋት እናንተ እንደ ጻልጅ እንደ ጻልጅ አብርሽ በስስት አይኑ ነው መያት የእውነት ያፈቅራታል አብርሽ እውነቴ ነው የምላችሁ፣ ቤተሰቦች በአፈቅራትና ለሩታ አልኩኝ። የሩታን ተወሰዱና ልቡ ላይ የሄርሜላ ቦታ ባይኖረው የእውነት እንደዚ አይሆንም። ስለዚያ እንደነገርኳችሁ አብርሽ ነው ከሄርሜላ ህይወት ውስጥ መውጣት የከበደው እንጂ ሄርሜላ አይደለችም። እውነቴ ነው ላችሁ። ስለዛ ፈልጎ ስለሆነ ቅመሞች እያትድከሙ፣ አብርሽ ፈልጎት ነው። ለምንኛ ከሱ ህይወት ውስጥ አትውጪም? ምንድን ነው የምትፈልጊው? የሰው ትዳርት እንላለን አደለ? ባለቤቱ እሱ ነው። እሱ ፈልጎት ነው ያለበት። እሱ ፈልጎ ነው ከሄርሜላ ጋር እንደዚህ የሚሆነው። ደግሞ ከጓደኞቼ ጋር ራሱ ተጣላው፣ ከጓደኞቼ ጋውን መስማማት አልቻልም፣ ከጓደኞቼ ጋር እየተቀያየምኩ ነው ይላል። በዝቹ በሄርሜላ ምክንያት ማለት ነው። ፈልገ ክኩ ነው አብርሽ ፈልገ ነው። ደግሞ ጓደኞችም እንዳንተ አስመሳዮች ናቸው። ለሩታ የሚጠቅሙ አይደሉም። ልክ እንዳንተ፣ እንዳብርሽ አስመሳዮች ናቸው። በአብርሽ ዙሪያ ያሉ ጓደኞቹ በጠቅላላ፣ የእውነቴን ነው ምላችሁ አስመሳዮች ጠቅላላዎቹ ማለት እዛም እዛ የሚረግጡ አስመሳዮች ጥቅመኞች ናቸው፣ የአብርሽ ጓደኞች ጠቅላላ ማለት ነው። ስለዚ ከጓደኞችም ተጣልተ ሳይሆን ያው በማስመሰል ስለሚያግዙ ሚዲያው ላይ ለማስመሰል ነው እንጂ አትጣሉም እናንተ መቼም ቢሆን ማለት ነው። እና ቤተሰቦቼ መልላት ፈልጌ ነው ቅመሞች ዬ አትድከሙ፣ የእውነት አትድከሙ። መድከም የለብንም ከዚህ በኋላ እንዲህ ህፃ ልጅ እኳ አይደለም አብርሽ፣ የእውነት ፈልጎት ነው እያደረገ ያለው ሄርሜላን ደግሞ ያፈቅራታል። በስስት አይኑ አይደል እንደሚያያት። እሷ ራሱ እሱ ጋር ስትሆን እንዴት እንደምትሆን እናንተ እኔ ሩታ እንኳ እንደዚህ ስትሆን አይቻታ አላውቅም። እንደ ህፃን ልጅ ቅብጥብጥ ትላለች እሱን ስታይ እናንተ። ወይ የእውነት እንዴት እንደምትሆን አማርኛው ራሱ ጠፋብኝ። እግዚአብሔር እንዴት እንደምትሆን አብርሸ ጋር ስትሆን አትጠይቆኝ። እንደ ህፃን ልጅ ትቅበጠበጣለች፣ ይቆላታል፣ ትሻፍዳለች፣ ቁልትልት ነው የምትለው ስለዚያ ኑሉ ሁሉ እንድትሆን ያደረጋት ደግሞ አብርሸ ነው። ስለሚያፈቅራት ቦታ ስላለው ነው። ከእሷ ህይወት እሱ ነው መውጣት የከበደው። ስለዛ ሌሎቹም እነፈረንጆ እነዚህ የአብርሽ ጓደኞች ምናምኖች አስመሳዮች ናቸው። ላይ ምሰለይቱብ ነው በእሷ ላይ የተለቀቀይቶም ማለት ነው እንጋሻለን አሉኝ። ቴክስቱን እኳ አታሳይ ምንም ቴክስት የጻፉላት ቴክስት የለም። የድራማ ዋና ርዕስ ነው።